ሰላም ሰላም ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ያመጣችሁ ብያለው። እንግዲህ ዛሬ በአንድ ድንጋይ ሁለት ወፍ የሚባል አይነት ትምህርት ነው ይላችሁ የመጣሁት። ለምንድ ነው እንደዚያ ያልኳችሁ? በዛሬ ትምህርታችን አማርኛ ፊደላቶችን ሙሉ ለሙሉ ትማራላችሁ። ግን አማርኛ ለምትማሩ ብቻ ሳይሆን ያመጣውላችሁን ቪዲዮ በተመሳሳይ የአማርኛ ፊደላቶችን በእንግሊዝኛ እንዴት እንደሚጻፉ ማወቅ ለምትፈልጉ ልጆችም ይሆናል ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ ማለት ለዛ ነው። አማርኛውንም ትማራላችሁ የአማርኛ ፊደላቶችን የአማርኛ ፊደላቶች ወደ እንግሊዝኛ ተቀይረው ሲጻፉስ ምን ይመስላሉ የሚለውንም በተመሳሳይ ትማራላችሁ ማለት ነው። ለዛ እንግዲህ ሁሉንም የአማርኛ ፊደላቶች ስንት ናቸው? ሰላሳ አራት ናቸው አይደለ? ሰላሳ አራቱም የአማርኛ ፊደላቶች በምትመለከቱት መልኩ አቅርቤላችኋለሁ ማለት ነው። ሶ እነዚህም ፊደላቶች እዚህ ላይ እንደምትመለከቱት አናባቢዎችንና ተነባቢዎችን ይዤላችሁ መጥቻለሁ። አብሬ እንዴት ነው ያመጣውላችሁ? አናባቢዎቹ ወደ ጎን ስትቆጥሯቸው ው ኢ አለች፣ ዩ አይ፣ ከዛ ኤ አራተኛ ላይ አምስተኛ ላይ ኢ ወይ ደግሞ አይ ኢ እንደ አማራጭ አስቀምጨላችኋለሁ ስድስተኛ ላይ ባዶ ነው፣ ሰባተኛው ላይ ኦ አለች ማለት ነው። እነዚህ አናባቢ ፊደላቶች ይባላሉ። ወደታች ስንመለከት ደግሞ ሙሉ ተነባቢ ፊደላቶች ናቸው ማለት ነው። የተቀመጡት ተነባቢ ፊደሎች፣ ለምሳሌ እዚህ ላይ ኤች አለ ብቻውን፣ ኤል፣ ኤች፣ ኤም፣ ኤስ፣ አር፣ ኤስ ኤች። ተነባቢ ፊደሎች አንዳንዴ ሁለትም ሆኖ ሊመጡ ይችላሉ። ሁለቱ ነው፣ ለምሳሌ እዚህ ላይ ኤስ ኤች። ለማን ነው ኤስ ኤች የተሰጠው? ለሸ ማለት ነው። ለሸ ኤስ ኤችን ሰጠናል ማለት ነው። ከላይ ከአናባቢዎቹ ጋር ሲሄድ እናያለን። በእርግጥ ወደ ታች፣ ቆይ ይሄን ልጨርስላችሁና ከዛ ቀን ስንጽፍ ደግሞ እንደ አማራጭ ሁለት ፊደሎች አሉ። ኪውን ልንጠቀም እንችላለን፣ አሊያም ደግሞ ኬን ልንጠቀም እንችላለን ማለት ነው። ኪው አሊያም ደግሞ ኬ ማለት ነው። እዚህ ላይ ሁለቱንም እንደ ፍላጎታችሁ ትጠቀማላችሁ። ከዚያ ቢ ቲ ሲኤች አለ ሲኤች አሁን ለማን የተሰጠ ነው? ለቸ የተሰጠ ነው ማለት ነው። ለቸ ሁለት አናባቢ ፊደሎች በአንድ ላይ የሆኑና እንደ አንድ ድምፅ እናነባቸዋለን ማለት ነው። ይሄን ቀድሜ ላሳውቃችሁ ብዬ ነው። ከዛ ኤች አለ ኤን ጂኤን ኜ ኜ ፊደል ጂኤን ተሰጥቶታል። እሺ ከዛ ኤ አለ። ኬ አለ። ኤ ኬ አለ። ከዛ ደግሞ ኬ ኤች አለ። ኬ ኤች ለኸ የተሰጠ ነው። ለኸ ከዛ ደብሊው አለ። ኤ ዜድ ዜድ ኤች ዜድ ኤች ለዠ የተሰጠ ነው። ዋይ ዲ ጀ ጂ ቲ ሲኤች ሲኤች በተመሳሳይ ለጨም እንጠቀመዋለን። ለቸም ለጨም ማለት ነው። ከዚያ ፒኤች ፒኤች ለፐ ይሆናል። ከዚያ ቲኤስ ለፀ ይሆናል። ተመሳሳይ ነው ቲኤስ እዚህ ላይም ከዚያ ኤፍ ቲ ቪ እንልና እነዚህ አናባቢ ምንድን ነው? እሱ ተነባቢ ፊደሎች ናቸው። አናባቢዎቹ ጋር የመጣችሁ ከሆነ ለሰባቱም ተመሳሳይ ነው የምንጠቀመው። እሺ ይህን አስተውሉ በደንብ በቀላሉ ብዙ ጽሁፍ ሳናበዛ በቴክኒክ ነው ያመጣውላችሁ በደንብ በቴብል እንድትረዱት ማለት ነው። ያው እነዚህ እንትኖች ወደ ጎን ስትቆጥሯቸው ኢ ዩ አይ ኤ አይ ወይ ኢ ወይ ደግሞ አይ ኢ ከዛ ባዶ ነው ስድስተኛው ላይ አንጠቀም። ከዛ ኦ አለ። እነዚህን በደንብ ማወቅ ያስፈልጋል። ለምሳሌ አንድ ለየት ያለ ባህሪ ያለ ባህሪ የምትከተል ፊደል አለች ማነት እሷ ሃ ናት። ሃ ስንል አ ሚል ድምጽ ነው የምታወጣው ሶ ኢን አንጠቀም ለሃ እሺ ስለዚህ ሃን ለብቸኝነት ለመጀመሪያ ፊደል ላይ ስንጠቀማት ኢን ኤን ነው የምትወስደው ሃ ስንል ኤች እና ኤ ከዚህ ውጭ ያሉት ሌሎች ተመሳሳይ ፎርሙላ ነው ምንም በቀላሉ ትይዙታላችሁ ማለት ነው ስለዚህ ሃ ስትሉ ኤች ኤ ነው የምትጠቀሙት ከዛ ግን ሁ ስትሉ ኤች እዚህ ላይ ያለ እዚህ ላይ ደግሞ ዩው አለ ሲጋጠም ምን ይሆናል? ሁ። ከዛ ሂ ስትሉ ኤች አለ እዚህ ላይ አይ ላ ያለ። ስለዚህ ሂ ኤች እና አይ ናቸው። ሃ ስትሉ ኤች እና ኤ ትጠቀማላችሁ። አራተኛው ላይ ያው የሃ አራተኛውና አንደኛው ተመሳሳይ ነው። እሺ ለዛ ነው። ከዛ ሄ ስትሉ አንዳንዴ ኢን ብቻ ይጠቀማሉ። እዚህ ላይ አሁን እንደ አማራጭ ያመጣውላችሁ በደንብ እንድታስተውሉት ነው። ለምን እናንተ ሄ ስትሉ ወይ ደግሞ አምስተኛ ፊደሎችን ስጽፉ አብራችሁ አናባቢ የምትጠቀሙት ኢን ከሆነ አንዳንድ ሰዎች ደግሞ አይ ኢ ሁለቱን ሊወስዱ ይችላሉ ማለት ነው። ይህ ሊሆን የቻለበት ምክንያት ለምንድነው? አሁን ኢን ብቻ ብትጠቀሙ ለስድስተኛ ፊደሎች ከመጀመሪያዎቹ ጋር ተመሳሳይ ይሆንባቸዋል ማለት ነው። ስለዚህ ተመሳሳይነቱን ለማስቀረት የግድ አይ ኢ ብትሉ ደግሞ ሞር ግልጽ ይሆናል ማለት ነው። እሱን ለማለት ነው። እሺ፣ ስለዚህ ሄ ስትሉ ወይ ደግሞ አምስተኛዎችን ዋና ተነባቢ ፊደሉና አናባቢ አይ ወይ ደግሞ ኢ ትወስዳላችሁ ማለት ነው። ስድስተኛ ፊደሎች ለምን ባዶ ሆኑ ካላችሁ ሾርት ስለሆኑ ወይ ደግሞ አጭር ስለሆኑ አናባቢ አንፈልግም ለነሱ፣ ዝም ብሎ እንዲሁ ተነባቢው ብቻ በቂያችን ነው። ህ ኤች ብቻውን ህ ማለት ነው። ስድስተኛ ፊደል ነው። ሌሎቹም በተመሳሳይ ለስድስተኛ ፊደሎች አናባቢ አንጠቀም። ይህን ልብ ብላችሁ አስተውሉ ማለት ነው። ከዛ ሰባተኛ ፊደሎች ኦ ሚልን ይወስዳሉ ማለት ነው። ስለዚህ ይህን ካሳየዋችሁ አሁን ቀጥታ አማርኛውን ብቻ አነብላችኋለሁ። እናንተ ከግራ ሳይድ እና ወደ ጎን ቨርቲካልና ሆሪዞንታል ወይም ደግሞ ወደታችና ወደ ጎን ያለውን የእንግሊዝኛ ፊደሎች በማጣመር ፊደሉን ውክሉን መለየት ትችላላችሁ። እኔ አማርኛውን ብቻ ላንበብላችሁ ከአሁን በኋላ ማለት ነው። ኦኬ ሀ ሁ ሂ ሃ ሄ ህ ሆ እሺ። ከዛ ለ ሉ ሊ ላ ሌ ል ሎ። አሁን እዚህ ላይ የለቤቶች ግራ እንዳያጋቧቸው፣ አንደኛዋ በውጭ በኩል ቀለበት አላት። አንዷ በውስጥ በኩል በግራ ግሯ፣ እሱኛዋ በቀኟዋ። ከዛ ደግሞ መጨረሻዋ በቀኝ በኩል ጎኗ ላይ ቀለበት ነገር አላት። ስለዚህ ልዩ ቀለበቱ ወይም ደግሞ ምልክቱ የቱ ጋር እንደሆነ አስተውሉ። እጅ ጋር ማለት ነው። ብዙ ልጆች የለቤቶች ለመሸምደድ ስለሚከብዳችሁ ማለት ነው ኦኬ። ለንካል ወደ ሐመር ስንሄድ ስነድ ሀ ሁ ሂ ሃ ሄ ህ ሆ እሺ መ ሙ

በዚህኛው ረድፍ እነዚህን ናየን ማለት ነው። ከዛ ወደዚህ ስንመጣ ደግሞ ኸ እንላለን። እዚህ ላይ አንድ እንድታስተውሉ እንፈልገው በአማርኛው ሞክሸ ፊደላቶች የሚባሉ ፊደላቶች አሉ። ሞክሸ ማለት ሁለት ተመሳሳይ ስም ተመሳሳይ ስም ያላቸው የተለያዩ ፊደሎች ማለት ነው። ለምሳሌ በእናንተ ስም ሌላም ሰው ሲጠራበት ሞክሸ ናችሁ እንላለን ማለት ነው። ሁለታችሁ ሶ ሞክሸ ማለት ተመሳሳይ ስም ያላቸው ፊደላት ማለት ነው። ለምሳሌ ሀ ሃን ብንወስድ አራት ሃዎች አሉ። ሃ እንላለን ይቺን። ከዛ ሶስተኛ ላይ አሁንም ሃን እንላል ሃን እንላለን። እዚህ ጋር ደግሞ አሁን ከታች ሃ እንላለ ሶስት። ከዛ እዚህ ጋር ስንመጣ ሃ አራት ማለት ነው። አራት ሃዎች አሉ ማለት ነው። እ በተመሳሳይ ሰ ሰን ብትወስዱ ሰ እዚህ ላይም አለ ሰ እዚህ ላይም ሰ አለ። ሁለት ሰዎች አሉ ማለት ሁለት ሰ። ኦኬ እሺ፣ ሁለት ሰ። ከዛ ደግሞ ከሰ ቀጥሎ ማን አለ? ሁለት አ አ ሁለት አ እዚ ላይም አለ አ። አንደኛው አ ይሄው፣ ሁለተኛው አ ይሄው እና እዚህ ጋር ማለት ነው። አ ሁለት አ ነው ያለን ማለት ነው። ከዛ ፀ ጸ ፊደልን ብታዩ ፀ እዚ ላይም አለ ጸ፣ ከዚህ አብሮ እዚ እዚ ጋር አለ ማለት ነው። ስለዚህ ሁለት ጸዎች አሉ ማለት ነው። በእነዚህ ፊደላቶች ሞክሼ ፊደላት እንላቸዋለን። ለእነዚህም ያው ትኩረት እንድትሰጡ ወይ ደግሞ ሳነበው የሆነ አዲስ ስትሆኑ የሆነ ግራም ያጋባ ነገር ይኖራል ስለዚህ እዛው እንድትለዩት ብዬ ነው እንጂ በጥቅም በአገልግሎት ብዙ ልዩነት የላቸውም እሺ አጠቃቅሙ ላይ መቸገር አይጠበቅባችሁም አሁኑኑ ከለያችሁት ማለት ነው ብዙ ጊዜ እነዚህ ፊደላቶች ከግዕዝ ጋር ወይ ደግሞ ከሌላ ቋንቋ ጋር ግን ልዩነት ይኖራቸዋል በድምፅ ራሱ ይለያዩቸዋል በአገልግሎትም ይለያያሉ ማለት ነው አማርኛ ላይ ግን ይህን ያህል አስቸጋሪ አይደሉም ፊደሉን ብቻ ካወቃችሁት እንደ አማራጭ ብጽፉ ችግር የለውም ማለት ነው ኦኬ አሁን ወደ ከነን

እንላለን ማለት ነው። ስለዚህ አሁን የዛሬ ትምህርት በጣም ደስ የሚለው ፓርት አማረኛ ለምትማሩ ብቻ ሳይሆን አማረኛን በእንግሊዝኛ መጻፍ የምትፈልጉም በቀላሉ መረዳት ትችላላችሁ ብዬ አስባለሁ ማለት ነው። ሶ ይህን በደንብ ስክሪንሹት አድርጋችሁ ቪዲዮውን በደንብ አጥኑት፣ ቪዲዮንም ደጋግማችሁ እዩት። ያው ለመማር ደጋግሞ ለማየት እንዳይሰለቻችሁ በማለት አጠራሬን ነው የሰራሁላችሁ። ስለዚህ ይህን በደንብ እንድታዩት እመክራለሁ ማለት ነው። ከዚህ ባለፈ እንግዲህ ከነገ ጀምረን ደግሞ ለምሳሌ እነዚህ አይነት ሀ እዚህ ላይ አለ ሀ ሁ ሂ ሀ ሄ ህ ሆ ይላል አይደል? ከዛ ሀ ፊደል አለች እዚህ ላይ በሀ ፊደል ደግሞ ቃላቶችን እንመሰረታለን ማለት ለምሳሌ ሀ፣ ሀረግ፣ ሀብታም ሀገር፣ ሃይማኖት፣ ሀተታ፣ ሀያል፣ ሀቀኛ፣ ሀመልማል፣ ሀብል እያላችሁ ወደ ሁ ስትሄዱ ደግሞ ሁ ደግሞ አሁንም ሁለገብ፣ ሁኔታ፣ ሁሉም፣ ሁለት፣ ሁከት፣ ሁሌ፣ ሁሴን ሁመራ ሁልቁ ያላችሁ እንድትጽፉ ማለት ነው። ይሄን ሺህ ስትሉም በተመሳሳይ እንደዚህ ያረጉኝ ያስጠናችኋለሁ እስከ መጨረሻው ማለት ነው። ያው ዝሮ የዚህ ቻናል አላማ ጀማሪ የሆኑ ተማሪዎች ሂሳብም ሆነ አማረኛ እንግሊዝኛ ጀማሪ ተማሪዎች ከዜሮ ጀምረው እንዲማሩበት ማስቻል ስለሆነ በዚህ በዚህ ቻናል ሰብስክራይብ ካረጋችሁ ሁሌም ይደርሳችኋል። ላይክ ካረጋችሁ ለብዙዎች ይደርሳል። ይሄ ብቻ አይደለም። በውስጥ መስመርም ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ብትደውሉልን በሳምንት አምስት ቀን በቀን አንዳንድ ሰዓት እያስተማርናችሁ በአጭር ቀን መጽሐፍ ማንበብና መረዳት እንዲችሉ እናግዛችኋለን ማለት ነው። በተረፈ ያው እንግዲህ በግላችሁ ማጥናት የሚፈልጉ ልጆች በውስጥ መስመር አናግሩ። ዛሬውኑ መጀመር ትችላላችሁ ማለት ነው። ለዛሬ እስከ አሁን የነበረን ቆይታ ይሄን ይመስላል። በቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይገለጽላችሁ። ሰላም፣ ፍቅር ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።